ሰላም ጤና ይስጥልኝ፣ የተከበራችሁ የሰረዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለት ሐሙስ ያዘጋጀ ናቸው አዳዲስ ትኩስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከእኛ ጋር እንድትቆዩ ከወዲሁ በአክብሮት ጋብዛለሁ። ሕንጣሎ ወረዳ አመራሮች በአርሚ 44 ታጣቂዎች ከፍተኛ ድብደባ ተፈፀመባቸው። በትግራይ ክልል እንደርታ አውራጃ የሚገኘው ሕንጣሎ ወረዳ የወረዳው አስተዳዳሪ እንዲሁም የወረዳና የጣቢያ አመራር ግብረ ኃይል ከህዝባቸው ጋር ውይይት አድርገው ስብሰባውን ከጨረሱ ከስብሰባው በኋላ የገበሬ ቤት ምግብ ሊመገቡ ሲገቡ የአርሚ 44 ኮር 443 አዛዥ ሆኖ ሙዑዝ የተባለ የሕወሓት አንጃ ቡድን ዋርድያ ወደ ገበሬው ቤት አንድ ክፍለ ሰራዊት በመላክ ቤቱን ከበው የቀየው ነዋሪዎች ሲያስጨንቁ ከቆዩ በኋላ ፍላጎታቸው አመራሮቹን ማፈን ስለነበር ወደ ህዋና ከተማ የሚገኘው ቴሌ በመውሰድ የአላጀ ጦር 44 ኮር 443 ብርጌድ ምክትል አዛዥ እና ሌሎች ታጣቂዎች ከፍተኛ ድብደባ አመራሮቹ ላይ እንደፈጸሙ ታውቋል። ከምሽቱ 4 ከ35 ከህዋና ከተማ ወጥተው ወደ ማይነብሪያ አካባቢ እንደወሰዷቸውም የታወቀ ሲሆን የታፈኑት የወረዳ እና የጣቢያ አመራሮችም አንደኛ፣ አብርሃ ካላዩ የወረዳ አስተዳዳሪ ሁለተኛ ታደሰ ህልፍ የወረዳው መንገድና ትራንስፖርት ኃላፊ፣ ሶስተኛ የጣቢያ ፍረዊኒ አስተዳዳሪ ሀፍቱ ብርሃኑ ከተወሰኑ የጣቢያ አመራሮች ጋር፣ አራተኛ የጣቢያ ቤት መራ አስተዳዳሪ ሀዱሽ ገብረ ኪሮት ከተወሰኑ የጣቢያ አመራሮች ጋር፣ አምስተኛ የጣቢያ ተክለዊኒ አስተዳዳሪ መብራቱ ህልፍ ከተወሰኑ የጣቢያ አመራሮች ጋር በድምሩ አስራ ስድስት አመራሮች እንደታፈኑ ተገልጿል። ከዚህ ጋር ተያይዞ ሐራ መሬት የሚገኘው የደቡብ ምስራቅ ዞን አስተዳደር ጥብቅ ማሳሰቢያ የሰጠ ሲሆን በጀነራል ታደሰ ወረዳ የሚመራው ህገወጥ የሆነ ራሱን ከኮር በላይ ብሎ የሚጠራት የታጣቂ ቡድን በተደጋጋሚ የመንግስት ማህተሞች በመንጠቅ ተቃዋሚዎችን በማደንና በማዋከብ ላይ ተሰማርቶ እንደሚገኝ ይታወቃል። በተለይም በጥር ወር መፈንቅለ መንግስት ለማድረግ ከወሰነ በኋላ በሰሐርቲ፣ በሳምረ እና በአዲ ጉደም ሰላማዊ ዜጎች ታፍነዋል፣ ተጨቁነዋል፣ በጥይት ተመተው ተገድለዋል። የመፈንቅለ መንግስቱ መሪ የክልሉ ፕሬዚዳንት ከሆኑ በኋላ አሸናፊም ሆነ ተሸናፊ አንሆንም ተብሎ የተገባው ቃል ኪዳን ተላልፎ ትናንትና ሚያዝያ 22 2017 ዓም በሰላማዊ መንገድ በሚታገል ህዝብ የመረጣቸው የሕንጣሎ ወረዳ አመራሮች ላይ ጭቆናውና አፈናው በአርሚ 44 ኮር 443 ታጣቂዎች ቀጥሎ ጨለማን ተገን በማድረግ አመራሮችን አፍነው ወደማይታወቅ ስፍራ ወስደዋቸዋል። እነዚህ ሰላማዊ አመራሮች ምንም አይነት ጉዳት ሳይደርስባቸው በአስቸኳይ እንዲፈቱም እናሳውቃለን። ነገር ግን ምንም አይነት ችግር ከተፈጠረ ወንጀለኛው ቡድንና ተላላኪዎቹ የመፈንቅለ መንግስቱ መሪ የሆኑት ሌተናል ጀነራል ታደሰ ወረደና አባላቶቹ ኃላፊነቱን እንደሚወስዱ በዚህ አጋጣሚ ለማረጋገጥ እንወዳለን። በንቀት እያደረጋችሁት ላላችሁት እንቅስቃሴም ተመጣጣኝ ምላሽ የምንሰጥበት ይሆናል ሲል ዛሬ ሚያዝያ 23 2017 ዓ ም ከሀራ መሬት የዞን አስተዳደር አስታውቋል። እንደሚታወቀው ሚያዚያ 17 2017 ዓ.ም ምረት የሕንጣሎ ወረዳ ህዝብ በመቀለ ከተማ በአዲሱ የክልሉ ጊዜያዊ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጽፈት ቤት ሰላማዊ ሰልፍ ማካሄዱ የሚታወስ ሲሆን በሰላማዊ ሰልፉም ከመጋቢት 3 2017 ዓ.ም ጀምሮ መፈንቅለ መንግስት የተካሄደባቸው በህዝብ የተመረጡ የወረዳና ጣቢያ ህጋዊ አመራር ወደ ነበሩበት ይመለሱልን፣ በአመራሮቻችን የስብሰባ መድረክ ይዘጋጅልን፣ ራሳችን በመረጥናቸው አካላት እንጂ በህወሀት ካድሬዎች አንመራን በማለት ድምፅ ማሰማቱ የሚታወስ ነው። አሁን አርሚ አርባ አራት ታጣቂዎች በህንጣሎ ወረዳ አመራሮች ላይ በፈጸሙ ድብደባና አፈና የህንጣሎ ህዝብ አሁን በከፍተኛ ቁጣ እንደሚገኝ ከስፍራው የተገኘ መረጃ ያመለክታል። በሀውዜን ወረዳ የጣቢያ ፍሮዊን አስተዳዳሪ ወደ ህዝብ በመተኮስ የሰዎች አካል እንዲጎድል አድርጓል ተባለ። ሚያዚያ 15 2017 ዓ.ም በትግራይ ክልል ሐውዜን ወረዳ ጣቢያ ፍሮይን የሚገኘው የቆራር መንደር በአንድ የገበሬ ቤት በነበረው ክርስትና ትንሽ ረብሻ ሲፈጠር ጣቢያ ፍሮይን አስተዳዳሪ ቀጥታው ወደ ህዝብ በመተኮሴ የሰዎች አካል እንዲጎድል አድርጓል ሲሉ የአካባቢው ነዋሪዎች ተናግረዋል። ጉዳት የደረሰባቸው ሰዎች ደግሞ አንደኛ ጸጋይ ኪዳኑ እግር ላይ ከባድ ስብራት፣ ሁለተኛ ፍስሐው ላይ የደረቱ ላይ ከባድ ጉዳት የደረሰበት ሲሆን፣ ሶስተኛ ተስፋይ መዝገበ በአፍንጫ ላይ ጉዳት የደረሰበት፣ አራተኛ ተክላይ ገብረመድህን አንድ ዓይኑ ማየት ከማይችልበት ደረጃ ላይ መድረሱን ነዋሪዎቹ ተናግረዋል። ይህ በእንዲህ እንዳለ የተጎጂዎች ወላጆች እንደተናገሩት የጣቢያው አስተዳዳሪ በጥይት በሰዎች ላይ የአካል ጉዳት ያደረሰ ቢሆንም የደህንነትም ሆነ የህግ አስከባሪ አካል ሊጠይቀው ባለመቻሉ አሁንም በዕለት ተዕለት ህይወት ውስጥ ይገኛል። የጣቢያው ፖሊስ አዛዥም በአስተዳዳሪው ቀጥተኛ ትእዛዝ ስልክ ሊያነሳላቸውም ሆነ በአካል ሊያናግራቸው ፈቃደኛ እንዳልሆነ የተጎጂዎቹ ወላጆች ጨምረው ገልጸዋል። ህወሀትና ካድሬዎቹ በመሬት ባለቤትነት ማረጋገጫ ላይ የሚሰሩት ሴራ ተጋለጠ። ህወሀትና ካድሬዎቹ በአካል የማይገኝ ሀሳባዊ ሰው ፈጥረው በስሙ መታወቂያ በማሰራት የመሬት ባለቤትነት ማረጋገጫ እንደሚሰሩለትና ከዚያም ለሌላ ሰው ሙሉ ውክልና እንዲሸጥና እንዲለውጠው ይሰጡታል። የተወከለው ሰው መሬቱን ሸጦሮ ሁሉም ካድሬዎችና ተዋናያች ገንዘቡን ያከፋፍላል። የመንግስትና የአርሳደሩ መሬትና ሀብቱን ለአመታት በእንደዚህ ያለሴራ እየዘረፉ ሀብት ማካበት እንደቻሉ የተገኘው መረጃ ያሳያል። ጠቅላይ ሚኒስትር ዶክተር አብይ አህመድ ካንጎላ ፕሬዝዳንት የተላከላቸው መልእክት እንደተቀበሉ አስታወቁ። ጠቅላይ ሚኒስተር ዶክተር አብይ አህመድ ካንጎላ ፕሬዝዳንቱ ጆአዎ ማኑኤል ጎንካሌቭ ሎሬንሶ የተላከላቸውን መልእክት እንደተቀበሉ አስታውቀዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው እንዳስታወቁት ዛሬ ሚያዝያ 23 2017 ዓ.ም ጠዋት ከፕሬዝዳንቱ ጆአዎ ማኑኤል ጎንካሌቭ ሎሬንሶ በልዩ መልእክተኝነት መልእክት ይዘው የመጡትን የአንጎላ ሪፐብሊክ የውጭ ጉዳይ ሚኒስትር ቴቴ አንቶኒን በጽህፈት ቤታችን ተቀብያለሁ ብለዋል።

ዩናይትድ ኪንግደም ከአሜሪካ ጎን በመሰለፍ በየመን ሁቲዎች ላይ ጥቃት መፈጸም ጀመረች። የአሜሪካና የብሪታንያ ኃይሎች ከማክሰኞ ጀምሮ በየመን የሁቲ ታጣቂዎች ላይ ጥምር ወታደራዊ እርምጃ መውሰድ ጀምረዋል። የብሪታንያ የመከላከያ ሚኒስቴር ባጋራው መረጃ መሰረት ከሆነም ኦፕሬሽኑ የሁቲ ወታደራዊ ማዕከሎችን እና የተለያዩ ጥቃቶችን ለመፈጸም የሚጠቀምባቸው ድሮኖች ለማውደም ያለ መሆኑ አስታውቋል። ከብሪታንያ የተገኘው መረጃ እንደሚያሳየው ከሆነም የመረጃና ደህንነት ሙያተኞች በመደዳ የተቀመጡ ከየመን መዲና ሰና

በአራት ኪሎ ሜትር ርቀት ላይ የሚገኙ ህንፃዎች የሁቲ ታጣቂዎች የተለያዩ ድሮን መሰል የጦር መሳሪያዎችን ለማምረት ጥቅም ላይ ሲያውሏቸው የነበር ያለ ሲሆን እዚህ የሚመረቱት ድሮኖችን በቀይ ባህርና በኤደን ባህረ ሰላጤ የሚንቀሳቀሱ መርከቦችን ለማጥቃት ሲጠቀሙባቸው ነበር ተብለዋል። ይህ የማክሰኞው የዩናይትድ ኪንግደም ጥቃት አዲሱ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ በዩናይትድ ኪንግደም የተፈጸመ የመጀመሪያው ጥቃት ሲሆን በተለይም የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ የአውሮፓ ሀገራት ወታደራዊ አቅም ላይ ጠንከር ያለ ትችት በሰነዘሩ ማግስት ነው። ምክትል ፕሬዚዳንቱ በመጋቢት ወር አጋማሽ በሰጡት አስተያየት አውሮፓ ከ30 ዓመታት በላይ ምንም አይነት ተግባራዊ ወታደራዊ ልምምድ የሌላቸው መደበኛ ጦርነት ውስጥ ከተሳተፉ ደግሞ 40 ዓመታት ያስቆጠሩ ሀገራት ስብስብ ነው ማለታቸው አይዘነጋም። የቅርብ ጊዜ የአሜሪካ ጥቃቶች በትንሹ አንድ መቶ የመናውያንን የገደሉ ሲሆን ይህ ቁጥር በሚያዝያ ወር አጋማሽ የተፈጸመውን በትራምፕ ስር የተደረገው የከፋው ጥቃት የሚያጠቃልል ሲሆን በነዳጅ መተላለፊያ ላይ በተፈጸመው ጥቃት 74 ሰዎች ተገድለዋል። እየጨመረ የመጣው ጥቃት አሁን ላይ እንደነ ዩናይትድ ኪንግደም የመሳሰሉ ሀገራትም እየተቀላቀሉበት መሆኑን ተከትሎ የመብት ድርጅቶች በሰላማዊ ሰዎች ላይ የሚደርስ ጉዳት አሳሳቢ ነው ሲሉ እየተደመጡ ይገኛሉ። ሁቲዎች የሚቆጣጠሩት አንድ መገናኛ ብዙሃን ደግሞ ሰኞ ዕለት በአሜሪካ የተፈጸመው የአየር ጥቃቶች በየመን ውስጥ ያለውን የአፍሪካውያን ስደተኞች ማዕከል ላይ ያነጣጠሩ ነበር ያለ ሲሆን በጥቃቱም 68 ሰዎች ተገድለዋል ብለዋል። መረጃው ሲኤንኤን እና አልጀዚራ እንዲሁም ሌሎች የዜናው ተራች ዘግበውታል። በመጨረሻም አሜሪካና ዩክሬን ለረጅም ጊዜ የተጠበቀውን የማዕድን ስምምነት ተፈራረሙ። አሜሪካ የዩክሬንን የኃይልና የማዕድን ሀብት በጋራ ለመጠቀም የሚያስችላትን ስምምነት ለወራት ከዘለቀ ውጥረት የተሞላበት ድርድር በኋላ ተፈራረመች ሁለቱ ሀገራት ዩክሬን ከሩሲያ ጋር እያደረገችው ባለው ጦርነት የተጎዳው ኢኮኖሚ እንዲያገግም ለማድረግ የሚያስችል የመልሶ ግንባታ ኢንቨስትመንት ፈንድ ለማቋቋም ተስማምተዋል። የአሜሪካ ግምጃ ቤት ኃላፊ ስኮት ቤሴንት ስምምነቱ ዩክሬን ውስጥ ዘላቂ ሰላምና ብልጽግና እንዲመጣ ለማድረግ ሁለቱም ሀገራት ቁርጠኛ መሆናቸውን ያሳየ መሆኑን ተናግረዋል። ከአሜሪካ ወታደራዊ ድጋፍ ለማግኘት ለምትሻው ዩክሬን አሁን የተደረገው ስምምነት ወሳኝ ተደርጎ ታይቷል። ዩክሬን እንደ ግራፋይት፣ ቲታኒየም እና ሊቲየም የተባሉት ወሳኝ ማዕድነት ሰፊ ክምችት እንዳ እንዳላት ይታመናል። እነዚህ ማዕድናት ለታዳሽ ኃይል፣ ለወታደራዊ ስራዎች እና በኢንዱስትሪ መሰረተ ልማት ውስጥ ጥቅም ላይ ስለሚውሉ በእጅጉ ተፈላጊ ናቸው። ይህ የሁለቱ ሀገራት ስምምነት መፈጸሙ የተሰማው አሜሪካ የዓለምን ዘጠና በመቶ የሚሆነው ብርቅዬ ማዕድናት ክምችት ካላትን ቻይና ጋር የንግድ ጦርነት ውስጥ ባለችበት በዚህ ወቅት ነው። የአሜሪካ ግምጃ ቤት ረቡዕ ዕለት ያወጣው መግለጫ እንደሚያስረዳው አዲስ የተመሰረተው የአሜሪካና ዩክሬን መልሶ ግንባታ ኢንቨስትመንት ፈንድ ሩሲያ ዩክሬንን ከወረረችበት እንደ ኤሮፓያን አቆጣጣሪ የካቲት 2022 ጀምሮ ዋሽንግተን ለኪዮቭ ለላከችው ከፍተኛ የፋይናንስና ቁሳዊ ድጋፍ እውቅና ሰጥቷል። የአሜሪካን ግምጃ ቤት ኃላፊ በቪዲዮ ባወጡት መግለጫ ስምምነቱ የዩክሬን የእድገት ሀብት ለመክፈት የሚረዳ መሆኑን ተናግረዋል። ስምምነቱ ይፋ የተደረገበት የቋንቋ አጠቃቀም በትራምፕ አስተዳደር ከተለመደው በበለጠ መልኩ ለዩክሬን አጋርነት ያሳየም ሆነዋል። መግለጫው የሩሲያን ሙሉ ወረራ ያመለከተ ሲሆን የሩሲያ ጦርነት በገንዘብ የደገፈ ወይም ግብዓቶችን ያቀረበ የትኛው መንግስት ወይም ሰው ከዩክሬን መልሶ ግንባታ እንደማይጠቀም ገልጿል። እስካሁን ድረስ ስምምነቱን በተመለከተ ከክሬምሊን የተሰጠ ምላሽ የለም። ስምምነቱን ለመፈራረሙ ወደ ዋሽንግተን የተጓዙት የዩክሬን ምክትል ጠቅላይ ሚኒስተር ዩሊያ ስቪሪደንኮ በኤክስ ገጻቸው ባሰፈሩት ጽሁፍ አዲሱ ፈንድ አለም አቀፍ ኢንቨስትመንትን ወደ ሀገራችን ይስባል ብለዋል። የስምምነቱን አንቀጾች የዘረዘሩት ምክትል ጠቅላይ ሚኒስተሯ ፕሮጀክቱ ማዕድናት፣ ነዳጅና ጋዝን እንደሚያካትት የገለጹ ሲሆን እነዚህ ሀብቶች የዩክሬን ንብረቶች ሆነው እንደሚቀጥሉም ተናግረዋል። የሁለቱ ሀገራት አጋርነት እኩል በኩል እንደሚሆን ስምምነቱ ግን በኪየቭ በሚገ ህግ አውጪዎች መጽደቅ እንደሚኖርበት ገልጸዋል። በስምምነቱ መሰረት አሜሪካ የአየር መከላከያ ስርዓትን ጨምሮ የተለያዩ አዳዲስ ድጋፎችን ለዩክሬን እንደምታደርግ ምክትል ጠቅላይ ሚኒስትሯ አክለው ገልጸዋል። ፕሬዚዳንት ትራምፕ ለኪዮቭ የደህንነት ዋስትና ለመስጠት ይህንን ስምምነት መፈራረምን እንደ ቅድመ ሁኔታ በማስቀመጥ በተደጋጋሚ ግፊት ሲያደርጉ ነበር። የስምምነቱ ረቂቅ እንደሚያመለክተው ዩክሬን በቀጣይ ከአሜሪካ ለምታገኘው የደህንነት እገዛ ምላሽ በሚሆን መልኩ ካላት የተፈጥሮ ሀብት ውስጥ የተወሰነውን ዋሽንግተን እንድታገኝ ታደርጋለች። ዋሽንግተን በአሁኑ ስምምነት የምታገኘው ትራምፕ ሲፈልጉ ከነበረው በብዙ ያነሰ ነው። ፕሬዚዳንቱ አሜሪካ ከጦርነቱ ጅማሪ አንስቶ ለዩክሬን የሰጠችው ድጋፍ በሙሉ ተመልሶ እንዲከፈል ሲጠይቁም ነበር። የዩክሬን ፕሬዝዳንት ዘለንስኪ አሜሪካ አስቀድማ ስጠይቅ ከነበሩት ነገሮች ውስጥ የተወሰኑት እንዲቀሩ ማድረግ ችለዋል። የአሜሪካ ባለስልጣናት ስምምነቱ የዘገየው ኪዮቭ በመጨረሻዎቹ ደቂቃዎች ለውጥ ለማድረግ እየሞከረች ለነበር ነው ብለዋል። እየተደረገ ለነበረው ንግግር ቅርበት ያላቸው አንድ የአሜሪካ ምንጭ ዩክሬን ባለፈው ሳምንት መጨረሻ የተጠናቀቀው ስምምነት አንዳንድ ነጥቦች ተመልሰው እንዲታዩ መፈለጓን በመጥቀስ ረቡዕ እለት ተችተው ነበር። ምንጩ አከራካሪ ከነበሩት ነጥቦች መካከል የፈንዱ አስተዳደር የግልጽነት ጉዳይ እንዲሁም ሁሉም ፈንዶች ክትትል እንዲደረግባቸው የሚያስችሉ እርምጃዎችን የተመለከቱ እንደሚገኙበት ጠቅሰዋል። የሁለቱ ሀገራት ተወካዮች የስምምነቱን ቴክኒካዊ ሰነድ የተፈራረሙት ባለፈው ሳምንት መጨረሻ ነበር። የመጀመሪያው ስምምነት ባለፈው የካቲት እንዲፈረም ሲጠበቅ የነበረ ቢሆንም ትራምፕ ዜለንስኪን በሶስተኛው የዓለም ጦርነት የቆመርክ ነው ብለው በተቸበት የዋይት ሃውስን ትርክ ምክንያት ሳይሳካ ቀርተዋል። የአሁኑ ስምምነት የተሳካው ትራምፕና ዜለንስኪ በፖፕ ፍራንሲስ ቀብር ስነ ስርዓት ወቅት ፊት ለፊት ከተገናኙ ከቀናት በኋላ እንዲሁም ሞስኮና ዋሽንግተን በዩክሬን ተኩስ አቁም እንዲደረግ ሲያካሂዱት የነበረው ንግግር በተቀዛቀዘበት ወቅት ነው። ትራምፕ ከዘለንስኪ ጋር በቫቲካን በተገናኙበት ወቅት ስምምነት ላይ እንዲደረስ እንደተጫኑ ኒውስ ኔሽን የዜና ምንጭ ተናግረው ነበር። ፊርማህን የምታኖርበት ስምምነት ላይ መድረስ ከቻልን በጣም ጥሩ ነገር እንደሚሆን እየነገርኩት ነበር ብለዋል ፕሬዚዳንት ትራምፕ። ምክንያቱም ሩሲያ እጅግ ትልቅ እና የበለጠ ጠንካራ ናት። ሩሲያ ወደፊት እየገሰገሰች ነው ሲሉም ተደምጠዋል። የአሜሪካው ፕሬዚዳንት ስምምነቱ ዋሽንግተን ከጦርነቱ መጀመር አንስቶ ለኬቭ የሰጠችው በብዙ ቢሊዮን የሚቆጠል ዶላር የተከበራችሁ የሰወዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስል ነበር።